እንዴት አድራችኋል ተመልካቾች! የአዲስ ቀን የጠዋት ገበያ ተጀምሯል። መቅደስ እንዳለ መረጃዎቹን ነግራችኋለሁ፣ አብራችሁ ኑ። የአዳማ ልዩ የኢኮኖሚ ዞን በወጪ ንግዱ ላይ የጎላ ሚና ያላቸውን የግል ኢንቨስትመንቶችን አሰባስቦ የያዘ ፓርክ ነው። በኢኮኖሚ ዞን ውስጥ 19 ግዙፍ ሼዶች ይገኛሉ። በእነዚህ ሼዶች ስምንቱን በመያዝ ግዙፍ የጨርቃጨርቅ ኢንዱስትሪ ያቋቋመው የቻይናው አንቴክስ ምርቶቹን ለውጭ ገበያ ያቀርባል። ሪፖርተራችን ኤዶማማረ በፋብሪካው ተገኝታ ቅኝት አድርጋለች፣ አብረን እንከታተል። አዳማ ልዩ የኢኮኖሚክ ዞን ውስጥ ነው የሚገኘው። በዚህ ልዩ የኢኮኖሚ ዞን ውስጥ እንግዲህ 19 የሚደርሱ ሼዶች ይገኛሉ። እነዚህ 19 ሼዶች በተለያዩ የሀገር ውስጥና የውጭ ባለሀብቶች ተይዘው የተለያዩ ምርቶችን የሚያመርቱ ድርጅቶች ያሉበት ኢንዱስትሪ ነው። እኔ ደግሞ የምገኝበት ይህ ፋብሪካ በአዳማ ኢኮኖሚክ ዞን ውስጥ ከሚገኙ ከ19 ሼዶች ስምንቱን በመያዝ የተለያዩ ምርቶችን እያመረተ ለሀገር ውስጥ ገበያ እንደዚሁም ደግሞ ለውጭ ኤክስፖርት በሚያደርግ ድርጅት ውስጥ ነው የምገኘው። ድርጅቱ እንግዲህ ምን አይነት ስራዎችን እየሰራ ነው? ምን አይነት ምርቶች እያመረተ ነው? ኤክስፖርት የሚያደርገው ለሀገር ኢኮኖሚስ ምን አይነት አበርክቶ አለው የሚለውን ቅኝት ለማድረግ እዚህ ተገኝቻለሁ። አብራችሁኝ እንድትቆዩ ጋብዛለሁ። ስራ እኔ ሙክተር ከድር እባላለሁ። በአንቴክስ ቴክስታይል ፒ ኤል ሲ የኦፕሬሽናል ማናጀር ነኝ። ያው ድርጅታችን እንደሚታወቀው በኢሮፕያን አቆጣጠር 2017 ጀምሮ የተለያዩ አልባሳቶችን ስፔሻሊ ለስፖርት ዊር የሆኑትን ነገሮች ስዊሚንግ ዊር የሆኑትን ነገር ልብሶች አምርቶ ለውጭ ሀገራት ኤክስፖርት የሚያደርግ መቶ ፐርሰንት ኤክስፖርት ሲያደርግ የነበረ ካምፓኒ ነው። አንቴክስ ቴክስታይል ባለቤትነቱ የቻይና ነው። የቻይና ካምፓኒ ነው። ነገር ግን ድሮ በቻይና ሲመሩ የነበረው አውቶማቲክ የሆኑ ማሽኖች ማኑዋልም የተለያዩ ማሽኖች ደግሞ በቻይና ኦፕሬት ሲደረጉ የነበሩ ማሽኖች የተለያዩ ሰራተኞችም ሆነ ማኔጅመንት ላይ ያሉ አሁን ሙሉ በሙሉ መቶ ፐርሰንት በሎካል ተተክቶ እየሰራን ያለ ነው፣ ካምፓኒ አሁን እየሰራን ያለ ነው። የተለያዩ ለውጭ ሀገራት እንደ ጀርመን፣ ጃፓን፣ ለጣሊያን ካልዜዶኒያ የተለያዩ የስፖርት ዊሮችን፣ ስዊሚንግ ፖሮችን፣ ዊሮችን ኤክስፖርት እያደረግን ነው። ምን ይመስላል ያለው የገበያ ተቀባይነት? የገበያ ተቀባይነት ከኳሊቲ አንጻር ካምፓኒ የአይሶ አይሶ ዘጠኝ ሺህ አንድ ኳሊቲ ማኔጅመንት ሰርቲፋይድ የሆነ ካምፓኒ ነው። ያ ማለት ደግሞ ለተለያዩ የውጭ ባየሮች ከስተመሮች ሞር አትራክት እናደርጋለን ማለት ነው። ሲዝንን ጠብቆ የሚመጣ ልብሶች አሉ ዳት ሚን የሆነ ቀለል ያለ ልብሶችን በሚፈልጉ ሰዓት በዛን ሰዓት እንደኛ ቀለል ያሉትን ልብሶች ለሙቀት ጊዜ የሚሆኑትን ልብሶች እንደዛ ያን ነገር ነው የምናመርተው። የብርድ ጊዜ የሚሆኑ ጃኬቶች፣ የተለያዩ የጥጥ ጃኬቶች ምናምን የምናመርትበት ሰዓት አለ። እነሱ ደግሞ ሲዝነን ጠብቆ ስለሚመጣ እኛ ሙሉ አመቱን ስራ ሳናቆም እንሰራለን። አገር ውስጥ ገበያ ጋር ታይዞ አሁን እየሰራ ነው ያለ ነው። የተለያዩ የሚሊተሪ ልብሶችን እያመረት ነው ያለ ነው። በአጠቃላይ 3500 ሰራተኛ በላይ ነው በቋሚነት እያሰራን ያለ ነው። ሰራተኞች አሁን ለወደፊት ለሁሉም ሰራተኞች ከ5000 በላይ ለሆኑ ሰራተኞች ሙሉ የዶርም አገልግሎት ወይ ደግሞ የማደሪያ አገልግሎት እያሰራን ያለ ነው። ኦልሞስት ፊኒሽንግ ላይ ደርሷል። ያለን ፍቃድ 100% ኤክስፖርት ነው። እሱን ደግሞ በቅርቡ ተፈቅዶልን የውስጥ ሀገር እንድንሰራ ተፈቅዶልን ባየር በሚመጣ ሰዓት እሱንም ለመስራት ዝግጁ ነን ማለት ነው። ስለዚህ አሁን እናንተ ለሀገር ውስጥ ገበያ ራሳችሁን ዝግጁ አድርጋችኋል። ወደ ገበያው በምትገቡበት ጊዜ ምን አይነት ልብሶችን ለማምረት አቅዳችኋል ማለት ነው? የተለያዩ አልባሳትን በማምረት ላይ የሚገኝ ካምፓኒ ነው ያለም። ማሽንም ደግሞ በጣም ሌተስት እና በጣም ዘመናዊ የሆኑ ማሽኖች ነው ያለን። በቅርቡ ደግሞ የገቡ ማሽኖች አውቶማቲክ ማሽኖች ናቸው። ላትሚን ኮምፒውተራይዝ ሆኖ ራሱ ዲዛይን አድርጎ ራሱ ቆርጦ ያስቀምጣል። ላትሚን ዌስትን ይቀንሳል፣ የሰው ጉልበትን ይቀንሳል። አገር ውስጥ የሚመረቱ ልብሶች ኳሊቲያቸው የወረደ ነው የሚለውን እንትን ያጠፋል ማለት ነው። ኳሊቲ የጠበቀ ልብስ ማምረታችን በአንክስቴታይል ውስጥ በቀን ምን ያህል ልብስ ይመረታል ብለን ልንል እንችላለን? ፕሮዳክሽን ካፓሲታችን ዲፔንድ ኦን ፕሮዳክት ነው። በቀላሉ የሚሰሩት ልብሶች ከሆነ ኢናቨሬጅ በቀን ከ25 ፒሲስ እስከ 35 ፒሲስ እንሰራለን። ምን አይነት ልብሶችን ነው እንደሱ የምታመርቱት? ለ ቲሸርት፣ ሸሚዝ፣ ቱታ፣ ቁምጣ እንደዚህ አይነት ነገሮች ይሰራሉ። ጥሩ ቆይታ ነበር የነበረ ስለነበረን ቆይታ ከልብ ነው የማመሰግነው። እሺ እኔም በጣም አመሰግናለሁ። ወደ ድርጅታችን መጣችሁ ስለጎበኛችሁ በጣም ከልብ ያመሰግናለሁ። መልካም የኢትዮጵያ ታምርት ንቅናቄ ተዘግተው የነበሩ ኢንዱስትሪዎችን ወደ ምርት እንዲመለሱ የጎላ ሚና ተጫውቷል። ንቅናቄው ከውጭ የሚገቡ ምርቶችን በመተካት ወደ ውጭ የሚላኩ ምርቶችን በጥራትና በብዛት ለማምረት እንዲሁም የግብርናና ማዕድን ምርቶች ላይ እሴት ጨምሮ ለገበያ ለማቅረብ አዲስ ምዕራፍ የከፈተ ነው። ንቅናቄው ያበረከተውን አስተዋጽኦና በመንግስት እየተደረጉ ያሉ ድጋፎችን በተመለከተ የተዘጋጀውን ዘገባ አብረን መንግስት የኢንዱስትሪ ዘርፍ ችግሮችን ለማቃለል እየተገበራቸው ከሚገኙ የመፍትሄ እርምጃዎች መካከል የኢትዮጵያ ታምርት ሀገራዊ ንቅናቄ ተጠቃሽ ነው። ንቅናቄው ተግባራዊ ከሆነ ጀምሮ የአምራች ኢንዱስትሪውን ችግሮች በመፍታት ተወዳዳሪነታቸው እንዲያድግ ትልቅ አስተዋጽኦ ማበርከቱን በተለያየ ዘርፍ የተሰማሩ የአምራች ኢንዱስትሪ ባለቤቶች ገልጸውልናል። አራት ማሽን ነው የነበረው። ከኢትዮጵያ ታምርት በኋላ ነው እሱም አዋርድ ታየ እዛም ደግሞ የተጋበዝኩት ታየ። ከዛ ልማት ባንኮች መጥተው እሱን ባሳየሁት ነው፣ ሰማኒያ ማሽን እች ልጅ ብትሰራ ውጤታማ ትሆናለች፣ ውጤትም እናይባታለን ብለው ይህን ሁሉ እድገት የምታየው ከዛ በኋላ ነው። ኢትዮጵያ ታምርት ንቅናቄ ለእኛ ኤክስፖርት የማድረግ ብቻ ሳይሆን በሀገር ውስጥ የውጭ ምንዛሬ ጄኔሬት ማድረግ መፍጠርም የምንችልበትን ኦፖርቹኒቲ ይፈጥሮልናል። ዩሮፒያን ዩኒዮን አፍሪካ ዩኒየን ዩኤን ዩኤን ውስጥ ከአስር በላይ ተቋማት አሉ። እነዚህ ተቋማት ቀጥታ በውጭ ምንዛሬ ምርቶቻችንን የሚገዙበት ኦፖርቹኒቲ ሁሉ ተፈጥሮልናል። በተለይ ከውጭ ምንዛሬ ጋራ የኛ ድርጅት የሚያመርተው ምርት ማርማራት እንደመሆኑ መጠን ብዙ በአብዛኛው የልጆችን ምግብ እንደመሆኑ መጠን ፓኬጂንግ ላይ በጣም እንጠነቀቃለን። አካባቢን ማይበክል፣ ለጤናም ጥሩ የሆነ ጠርሙስ ፓኬጅንግ ነው የምንጠቀመው እና ያንን በምንጠቀምበት ጊዜ እኛ ገርባ አጋጣሚ ይህ ጠርሙስ ስለማይመረት ከውጭ ነው የምናመጣው። ስለዚህ አንዱ በጣም ትልቅ ፈተና የሚሆንብን እሱን ማስመጣት ነው እና ብዙ ጊዜ ያው ኢንዱስትሪ ስለሚበረታታ ምንም ባይሆንም ተጨምቆም ቢሆን ለማግኘት እድሎችን ይሰጠናል። የአምራች ኢንዱስትሪ ልማት ኢንስቲትዩት ንቅናቄው ከተጀመረ ጊዜ አንስቶ እስካሁን ከ625 በላይ ኢንዱስትሪዎች ወደ ስራ መመለሳቸውና ማምረት ከሚገባቸው በታች የሚያመርቱ ኢንዱስትሪዎች ተጨባጭ ለውጥ ማምጣታቸውን ይገልጻል። 625 የሚጠጉ ኢንዱስትሪዎች የአምራች ዘርፎች ወደ ተግባር እንዲመለሱ ነው የተደረገው። ከተመለሱም በኋላ ደግሞ ቀጣይነት ያለው ድጋፍ ስለሚያስፈልጋቸው ንቅናቄ ወይም ኢኒሽቲቭ ሁሉንም ሴክተር ሁሉንም ሚኒስቴር ተቋማትን ባካተተ መልኩ ስትሪንግ ኮሚቴ እንዲደራጅ ነው የተደረገው። የስትሪንግ ኮሚቴ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርበት ኮች የሚደረግ የካውንስል እንዲደራጅ ነው የተደረገው። የሀገር ውስጥ አምራቾች እንዲበረታቱ የህብረተሰቡን ግንዛቤ ማሻሻል ቀጣይ በትኩረት እንደሚሰራበት ተቋሙ ተናግሯል። በሚቀጥሉት አምስት ዓመታት ደግሞ ባለቤት ሆኑ ማህበረሰቡ በሀገር ውስጥ እንዲኮራ ኢትዮጵያ ታምርት እኛም ንሸምት የምል መሪ ይዘን በኢትዮጵያ ምርት የሚጠቀም ማህበረሰብ፣ የከተማ ነዋሪ፣ የገጠር ነዋሪ በራሳችን ይሄ የሉዓላዊነቱን ጉዳይ ነው። በተለይ በአገር ውስጥ ምርት የመጠቀም ጉዳይ የሉዓላዊነት ጉዳይ ነው። ከውጭ የሚገባው ምርት ወሳኝ በሆኑ የተለያዩ ነገሮችን ማስገባት አለብኝ፣ እኛ ማምራት የምንችለው ለምን እናስገባልን የምል ኢሜጅ እና ዓላማ የተፈጠረበት ወቅት ነው ማለት ነው። የኢትዮጵያ ታምርት ሀገራዊ ንቅናቄ የሀገር በቀል አነስተኛና መካከለኛ ኢንዱስትሪዎችን የማምረት አቅም ማሳደጉ ይነገርለታል። አሁን ደግሞ የጠዋት ገበያ ቅኝት ለማድረግ ወደ መረጥ ነው፣ ቄራ አትክልት ተራ እንሄዳለን። በስፍራው የምትገኘው ባልደረባችን ኤዶም አማረ የጠዋት ገበያ ድባቡን ልታስቃኘን በቀጥታ መስመራችን ላይ ትገኛለች። ኤዶም እንዴት አድረሻል? በስፍራው ያለውን አጠቃላይ የግብይት ድባብ ምን ይመስላል? ለግብይት የቀረቡ ምርቶች የትኞቹ ናቸው? ዋጋቸውንም ጨምረሽ እስኪ ሊገሪ። አመሰግናለሁ። መቅደስ እንደምን አድረሻል? እንግዲህ ቀደም ሲል አንቺም እንዳልሽው የምገኘው በቄራ ያትክልትና ፍራፍሬ መሸጫ ማዕከል ውስጥ ነው። በማለዳው እዚህ ቦታ ላይ ተገኝቼ ያለው የግብይት ሁኔታ ምን ይመስላል ስል እስካሁን ድረስ ቅኝ ሳደርግ ቆይቻለሁ። እንግዲህ በምልከታይም ነጋዴዎችም እንደዚሁም ግለሰቦች ወይም ሸማቾች የሚፈልጉትን አይነት እቃ በጅምላም እንዲሁም በችርቻሮ ገዝተው ሲወጡ ተመልክቻለሁኝ። እዚህ ቦታ ላይ እንግዲህ ዋጋ ሽንኩርት ከ45 ብር ጀምሮ እስከ 55 ብር ድረስ በኪሎ እየተሸጠ ነው የሚገኘው። ቲማቲም በኪሎ 65 ብር፣ ድንች ከ40 ብር ጀምሮ እስከ 45 ብር፣ እንደ ሀገሩ ማለት ነው። ካሮት ከ55 ብር ጀምሮ እስከ 60 ብር ድረስ፣ ቀይ ስር 45 ብር፣ ነጭ ሽንኩርት በኪሎ 280 ብር፣ ፎሶሊያ እንደዚሁ በኪሎ 140 ብር፣ ጥቅል ጎመን 50 ብር፣ ቃሪያ የኤልፎራ 180 ብር እንዲሁም ከኤልፎራ ውጪ የሆነው የቃሪያ አይነት ደግሞ አንድ መቶ ሀያ ብር እየተሸጠ ነው የሚገኘው። እንግዲህ ያነጋገርኳቸው ነጋዴዎቹ እንደነገሩኝ ከሆነ እዚህ ቦታ ላይ ዛሬ ላይ መጠነኛ የሚባል የአትክልት ጭማሪ እንደታየ ነግረውኛል። እዚህ ቦታ ላይ እንግዲህ አትክልት ብቻ አይደለም የሚሸጠው፣ ፍራፍሬም ይሸጣል። ፓፓያ በኪሎ ሀምሳ ብር እየተሸጠ ነው የሚገኘው። አቮካዶ ከሰማኒያ ብር እስከ ዘጠና ብር እንደሚመጣበት ሀገር በኪሎ እየተሸጠ ይገኛል። ማንጎ በኪሎ ሰማኒያ ብር፣ የሀገር ውስጡ ማለት ነው። እንደዚሁም ሀባብ በኪሎ 50 ብር እየተሸጠ እንደሆነ ያነጋገርኳቸው ነጋዴዎች ነግረውኛል። እንግዲህ በፍራፍሬ ላይ መጠነኛ የሚባል ቅናሽ ነው የታየው፣ ጭማሪ አልታየም። አትክልት ላይ ግን መጠነኛ የሚባል የተወሰነ ለውጥ ጭማሪ እንደታየ ያነጋገርኳቸው ነጋዴዎች ነግረውኛል። በማለዳው ከቄራ የአትክልትና ፍራፍሬ ግብይት ማዕከል የነበረኝ መረጃ ይህንን ይመስላል። መቅደስ ኤዶም ላደረሽን መረጃ እናመሰግናለን። መልካም ቀን ይሁንልሽ።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 የአዲስ ቀን የጠዋት ገበያ አብቅቷል መቅደስ እንዳለ መረጃዎቹን ነገርኳችሁ መልካም ቀን ይሆንላችሁ